ውድ ቤተሰቦች እንዴት ናቸው? ሰላም ነው? ዛሬ እንግዲህ እንደሚታወቀው መተና፣ ዛሬ ደግሞ ለየት ያለ ነገር ወደ እናንተ ይዘን መተናል። ሁላችሁም ይህን ቪዲዮ የምታዩ ስ ሰብስክራይብ ሼር እያደረጋችሁ፣ እስቲ ዛሬ ደግሞ ይዤላችሁ ወደ መጣው አንድ ቪዲዮ አይተን እንመለሳል። እንግዲህ ሁላችሁም ይህንን ቪዲዮ አይታችኋል። በነገራችን ላይ አንዳንዴ ህይወት ምንድናት ብላችሁ ታውቃላችሁ? ህይወት ለእኔ እንዴት ናት? ህይወት ለእኔ ምንድናት ብላችሁ ታውቃላችሁ? እስኪ ለማንኛውም ሲ ኮሜንቶቹን እናንብብና እንመለሳለን። ለዚህ ነው ህይወትን ማላምናት የእኛ ሰው ስት ልቅ የሚያነሳ በካሜራ ነው በጠንቋይ የመጣ ሀብት የህይወት ፈተና ከድንግል ማርያም ውጪ። የኔ ኑሮም እንደዚህ ነው የሆነብኝ። ማይ ላይፍ ብትወጣ ኑሮ ሌላ እንስሳ ይበላት ነበረ፣ ወይ ደግሞ ሌላ አደጋ ይደርስባት ነበረ። እኛም የሚያሰብንበት ቦታ ሳንደርስ ስንቀር አናምርር፣ በሁሉ እናመስግን። እንግዲህ ሁላችሁም ይህንን ኮሜንቶች አንብባችኋል። ለእናንተ እስኪ ትክክለኛው ኮሜንት የት ነው ብላችሁ ታስባላችሁ? ሁላችሁ ምችን እንቁራሪት አይታችኋል። ለመውጣት ታግላ ታግላ ታግላ ልክ እንድትወጣ ጫፍ ስደርስ ወደቀች። እናንተ ይህን ቪዲዮ እንዴት ነው የተረዳችሁት? እናንተ ይህን ቪዲዮ እንዴት ነው ያያችሁት? በምን አይነት መንገድ ነው የምትረጉሙት? እና ነኝ ኮሜንቶችስ የትኛው ነው ትክክል ነው ብላችሁ የምታስቡት? እስቲ ሁላችሁም ትክክል ነው ብላችሁ የምታስቡ ይህን ቪዲዮ ያያችሁ ሁሉ እስቲ ሀሳባችሁን ኮሜንት ላይ ጻፉ። ትክክል ነው የምትሉትን ሁሉ እስቲ ኮሜንት ላይ ጻፉ። አንዳንዴ እስቲ በእውነት ህይወትን ትከተላላችሁ ወይስ ህይወት ናት እናንተ ነው የምትከተለው? ሁላችንም ጋር ነው ያለው። ባይዞ ይሄ እንግዲህ አሁን አንደኛውም ኮሜንት አይታችኋል። ህይወትን ማላምናት። ለዚህ ነው ለምን ለምንድን ነው ማናምናት? አንዳንዴ ህይወት እንደፈለገች የምታደርገን ምንድን ነው? እሷ በምትፈልግባት መንገድ ስለምንሄድ ነው እንጂ እኛ በምንፈልገው መንገድ አልመራናትም። ህይወት እኛ በምንፈልገው መንገድ ስንመራት ናት ህይወት የሚሆነው አንዳንዴ ህይወትን ዝም ብለን ስንከተላት ወዴት እንደምትወስደን አናቅም፣ የቱ ጋር እንደምታሳርፈን አናቅም ባይዘ። ምክንያቱም ካጅ ናት፣ እች አለም ካጅ ናት። ሙሉ ለሙሉ ትክድሃለት። የምትተማመንባት ነገር የለም። አንደኛ መነሻችን ማወቅ ነው፣ ሁለተኛ መድረሻችንን ማወቅ ነው ያለብን ባይዘ። እስቲ እቺ እንቁራሪት ከዚህ ውስጥ ወጣችን፣ ብትወጣስ እውነት ህይወት ትኖራለች? ህይወት ታገኛለች ነው አንዳንዴ ያለንበትንም ብናውቅ የቆምንበትንም ብናውቅ ያ ስፍራ የኛ ሊሆን ይችላል እንደ እውነቱ ደግሞ የኛም ላይሆን ይችላል ግን የኛ የቆምንበትንን ልናውቅ ይገባል ህይወት ውስጥ አንድ ህይወትን ስንኖር የምንኖርበትንም ሆነ የምንቆምበትንን ማወቅ አስፈላጊ ነውላሉ እንደ በነገራችን ላይ አንዳንዴ እኮ ለምሳሌ አሳ የተፈቀደለት ህይወት ባህር ውስጥ ነው ውስጥ ነው ከዛ ባህር እኮ ያ አሳ አንድ አሳ እኮ ቢወጣ ላይኖር ይችላል። ህይወት አያገኝም። ህይወቱ የተወሰነች ሰዓታት ነው ምቶ ነው፣ የተወሰነች ደቂቃ ነው ምቶ ነው። ምክንያቱም የእሱ ቦታ ስላሉና ማለት ነው። የእሱ ቦታ የተፈቀደለት ቦታ ምንድን ነው? ባህር ውስጥ ነው። ልክ ከዛ ባህር ልውጣ ብሎ ተንደርድሮ ቢወጣም ብሄድ ከዛ ባህር አለቆ ብሄድ የእሱ ህይወት እያጠረች ነው አክ እያጠረች እያጠረች እያጠረች ነው የሚሄደ ሁሉ ነገሩ ማብቂያ ላይ ነው የሚሄደው፣ ማለት ነው። የተፈቀደልን ቦታ አለ በዚህ ምድር ላይ እየተፈቀደልን አለ፣ ያልተፈቀደልን አለ። እውነት ነው፣ መጽሐፍ ቅዱስ ሲናገር ሁሉ ተፈቅዶላችኋል፣ ሁሉም አይጠቅማችሁም ነው። ግን ሁሉ የሚፈቀድልን የሚጠቅመን አለ፣ ማይጠቅመን አለ። በምንኖረው ህይወት ውስጥ የሚጠቅመን አለ፣ ማይጠቅመን አለ። ስለዚህ ማወቅ ያለብን ነገር ትልቁ ነገር ምንድነው? ማይጠቅመንን ነው የቆምንበትንን ነው ማየት ያለብን። አንዳንዴ እኮ ሰዓት እድሜያችንን የምንፈጀው ህይወታችንን የምናቃጥለው እድሜያችንን የምናቃጥለው የኛ ባልሆነ ነገር ላይ ስንታገል ስንታገል ታግለን ታግለን ታግለን ታግለን በቃ አሁን ልንወጣ ነው ስንል እንደገና ይመልሰናል። ወደኋላ እንደገና ወደኋላ ወደኋላ አንድ ብለን ደግሞ እንጀምራለን። እራሳችንን ስናይ እድሜያችን እየሄደ ነው፣ ጊዜያችን እየሄደ ነው፣ እየመሸብን ነው። ማወቅ ያለብን ነገር ይሄ ይሄ ነው። ስለዚህ ወገኖች በምን ላይ ነው እናንተስ እየታገላችሁ ያላችሁት ጊዜያችሁን እድሜያችሁን እያቃጠላችሁ ያላችሁት ማወቅ ያለብን ነገር አዘኛና አንደኛ ምንድነው የኛ ያልሆነው ነገር ውስጥ አለመታገል የኛ ያልሆነው ነገር ውስጥ ጊዜያችንን አለማቃጠል የኛ ያልሆነው ነገር ውስጥ ሰዓታችንን አለማቃጠል ነው ራስን ነው አዳምጠ ራስን ነው አይተ መሄድ ያለብን እንጂ ጎረቤትን ወይ ሰውን ጓደኛን አይደለም ስለዚህ አንተ ጓደኛ ልትሆን አትችልም። አንተ ወይ አባት ልትሆን አትችልም። ወንድም ለአንድም የተሰጠ አክሊል ሌላ ነው፣ ለእሱም የተሰጠው እንደዛው ሌላ ነው። ሁላችንም ቢሆን እንዳስተሳሰባችን ነው ምንኖረው፣ እንዳወቅነው፣ ባወቅነው ልክ ነው ምንኖረው በዚህ ምድር ላይ ወንድም ያለው ቢሆን ጓደኛ ያለው ቢሆን የእሱ ላይ የእሱ ሕይወት አንተን አያኖርህም። ለጊዜው ሊደግፍ ይችላል፣ የሆነ ነገር ሊረዳል ይችላል፣ የሆነ ነገሩ ሊሸፍንልህ ይችላል እንጂ ሊያኖርህ አይችልም። ነገ ይጥልሃል። ነገ ከጎና አታገኘውም። ዛሬ ያጫወቱ የሳቁ ልብብልል ያሉ ሁሉ ነገ ላታገኛቸው ትችላለህ። ነገ ልታጣቸው ትችላለህ። አንድ መተማመን ያለብህ በራስ ነው። እኔ ማን ነኝ ብለህ ነው ማወቅ ያለብህ። በራስህ ነው መለወጥ ያለብህ ወንድሜ። ራስህን ነው ማዳመጥ ያለብህ። ራስህን ነው ማየት ያለብህ። ከምንም በላይ የቆምክበትን ነው ማየት ያለብህ። ዋናው ነገር የቆምክበትን መነሻህን ነው ማየት ያለብህ። መነሻህን ነው ማወቅ ያለብህ። ልክ መነሻህን ስታውቅ መድረሻ በግል ታጠናቅቀዋለህ። ስለዚህ ሁላችሁም እስኪ ትክክለኛ ኮሜንት የት ነው ብላችሁ ነው የምታስቡት? ሁላችሁም ትክክለኛ ኮሜንት ይሄ ነው የምትሉትን ሁሉ እስኪ ኮሜንት ላይ አስቀምጡ።